ይ አብርሽ መልስ ሰጥቷል ለሁሉም ማለት ነው። እንግዲህ ውሾች ይጮኻሉ እኛ ወደፊት ነው እያለ ነው ማለት ነው። እኔና ነፃነት የዛሬ ሁለት ዓመት የዛሬ ሁለት ዓመት እኔና ሩታ ሁለት ዓመታችን አለ። የዛሬ ሁለት ዓመት ነበረ ግንኙነት ግን ደግሞ ዛሬ ሁለት ዓመት ደግሞ ሩታዬ የሁለት ዓመት ሊሆነን ነው። ባልና ሚስትናል የሁሉ ነገሮች ስናረግ ለምን የምታፈቅረኝ የምትወደኝ ተሆነ ለምን አልተሰማትም? ለምን አልመጣኝማ? አልጠየቀችኝም? ለምን አሁን እርጉዝ ስትሆን ወይ ደግሞ ስትሰርግ ዱባይ ላይ ሲሆን ነው እንዲ የደወለችው ወይ ደግሞ የመጣችው ለምንድን ነው ጥያቄው። ከእሷ ጋር ነው የምንፈታው ብሏል ማለት ነው። ሀይሚና ቡራ ዛሬም መተዋል ማለት ነው። በጣም እኔ የብሩክ ነገር ምንድን ነው ብሩክ የምታሽቃብጠው እንዴ? ምንድን ነው እንደዚ ያስመታሃት ማለት ነው ሀይሚን ትንሽ እንኳን አይደብርም እንዴ? አሰላሙ አሊኩም። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እንዴ ቤተሰብ፣ ላይክ፣ ላይክ፣ ሼር፣ ሰብስክራይብ የማታደርጉ ለምንድን ነው እናንተ? ቅንቅ ነው ማለት ነው። ዛሬ መጣባቸዋለሁ ከራሳቸው ላይ ማለት ነው። ቆይ እኔ የምለው ማለት ነው አብርሃም ታደሰ፣ አንዴ ፍቅረኛ አይደለችም፣ አንዴ ተጻትፈናል፣ አንዴ አይደል እኔ እኮ ግራ ገብቶኛል። የማንን ልመን የምታወራ ወሬ ሌላ የምንሰማው ወሬ ሌላ። እስኪ ኦኬ፣ ችግር የለም። ያለፈ ህይወት ያለፈ ነው። ማንደና ምሽክላ እኮ ህይወት ነው ማለት ማንኛቸውም የሚያልፍበት ነው። ማንኛቸውም ሴት ልጅ ሆነ ወንድ ልጅ የዱሮ ህይወት አለ መቼም። እያዳምሽ እየደበቅሽ ስርስር የራስን በጉያ ሰውን ባህያ ብሏል ሀገር ስርስር እየደበቅሽ ማለት ነው አለሽ እያዳምሽ አልሙሄ ምንድን ነው አብርሃም የዛሬ ሁለት አመት ሩታና አብርሽ ሁለት አመት ሊሆናቸው ነው አይደል እንዴ ጋይስ? ሁለት አመት ሊሆናቸው ነው እነዚህ ተተዋደዱ፣ ተተፋቀሩ፣ በቃ እንዴት ብዬ ልንገራችሁ? ፍቅር እንደሆኑ ታውቃላችሁ መቻ። አሁን ደግሞ ልጅ ሊወልዱ ነው አይደለ እንዴ? ስለዚህ አሁን እኔ የምለው ማለት ነው እኔ የምለው እኔ የምለው ማለት ነው አብርሃም አሁን ያለውን አይታችኋል። ፍቅረኛዬ አልነበረችም? ምን ማለት ነው? ፍቅረኛዬ አልነበረችም? አልገባኝም። ፍቅረኛ ካልሆነች ይሄ ሁላ ፎቶ፣ ይሄ ሁላ ፋይል፣ ይሄ ሁላ መለጣጠፍ፣ ይሄ ሁላ መሳም፣ ይሄ ሁላ ገጥም፣ ኧረ ተው አብርሃም፣ እኛን ሞኝ አታርገን። ህይወቴ ነሽ፣ ማንነቴ፣ ሁሉ ነገር የቀየርሽኝ ያልከውን ማንን ነው ነፃነት፣ ልኮኑ አብርሃም ተዋተዋል። ጭራሽ ፍቅረኛ ያልነበረችም ትለኛ አለ። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይ በላቸው። እውነት ያስደምማል አይደለ ጋይዝ? በእውነት እኔ ግርም ብሎኝ። ማንኛውም ሴት ይሄ ጋ እኮ ጥያቄ ነው። ምን ችግር አለ ሩታዬ? እንድታስረዳት ነው የጠየቀችው ግን በጭወትም በምን በምን ሳይሆን ረጋ ብለ የኔ ውድ ሩታ፣ አዎ ፍቅረኛ የነብ ግልጽ ብትናገር እኮ እኛ ሁላችንም ዝም እንላለን። ሰው የሚሳደብህ ደግሞ ማለት ነው ሰለሚቀሩብህ ነው የሚሳደቡብህ፣ ሰለሚቀሩብህ ነው ነገር አይደለም። እና እኔ የምልህ ነገር ምንድን ነው ትናራችሁን ጠብቁ፣ ሌላ ሰው መሀላችሁ አታስገቡ። በቃ ህላስ ይቺ ነፃነት የምትባለዋ ያለፈች ህይወት ናት። የዛሬ ሁለት ዓመት ናት የቆየች ናት። ምን ዘማን ስለዚህ ያለፈ ህይወት አለፈ ነው። ወደ አሁን ወደ መጀመሪያው መመለስ አይቻልም። አንተም ብልሃዋል። ውሾች እኔ መኪና ስነዳ ውሾች ይጮኋሉ። ስለዚህ አሁን ውሾች እነማን ናቸው? የቡታ ጅራ ሌቦች፣ የቡታ ጅራ ወሬኞች፣ ወንዶች፣ ሴቶች ማለት ነው። እነዛን ውሾች ያላችሁ ይውቁና ግቡም እናንተ ማለት እየመረራችሁ ትወጣላችሁ እንጂ ውሾች መቼም መቼም አብርሽና ሩታ ላይ አደርሱም። እሺ ትሮጣ አላችሁ እንጂ ጭራሽ አደርሱም። ልንገራችሁ እና ደግሞ ሩታዬ፣ የኔ አስተዋይ፣ የኔ ንቁ፣ የኔ ስነ ስርዓት ያለሽ፣ የኔ ቁጥብ፣ የኔ ማር፣ የኔ አሰል፣ የኔ ጣፋጭ የሆነሽ ማለት ነው። እውነቴን ነው ሩታዬ። አንቺ አስተዋይሽን አስተዋይ ነሽ፣ ጀግና ሴት ነሽ። ትዳርሽን ጠብቂ፣ ማንም ይበል ምንም ይበል አደራ አደራ ምለው ትዳርሽ እንዳበቂ። በቃ ምንም ነገር ቢፈጠር ከባልሽ ነግነቅ እንዳት ማለት ነው። ከባልሽ ላይ ራስ ይውረድ። ሁሉም እየመጡ እንደንትን፣ እንደ ሸርታቴ፣ እንደያዘው ሰው ራስሽ ላይ ወጥ እንዳይሰሩ ማለት ነው። ሰው ደግሞ የምትሳደቡ ሰዎች ስነ ስርዓት፣ ሩታ ላይ ደግሞ አትፍረዱ። ሩታ እርጉዝ ናት። አለቅም ስነ ስርዓታችሁን ያሱ። አዎ እና ሀይሚ ደግሞ ሀይሚና ብሩክ ሶሲ፣ እንዴ ምንድነው ነገሩ? ሃይሚ ማለት ነው ሃይሚዬ ምንም አላጠፋችም። ብሩክ ደግሞ አንተ ጥፋተኛ ነህ፣ እንደዛ ፀጉሯን ስትምትያዝ፣ ይችኛዋ ምንድን ነው የምትፈልገው ከአንተ? አንተ ራሱ ለምንድን ነው እንደዚህ የምታረገው? እንዴ ይደብራል፣ በእውነት በጣም ነው የሚያስጠላው። በጣም ማለት ነው የሰው ልጅ እኮ ማለት ነው ያፈቅራል ይወዳል። ሃይሚ ደግሞ ትወድሃለች፣ ታፈቅርሃለች። ከሌላ ሴት ጋር እንድታይ አልፈለግም ስለዚህ ሶሲ አንቺ ስነ ስርዓት ሽንያዣ፣ አንቺ ቅንቅና ማረጊት ማለት ነው። በእውነት የሃይሚ ብቻ ነው ብሩክ ማለት ነው። አንተ ብሩክ ለምንድነው ጸጉሯ እስከምትያዝ ሃይሚ እንደዝም ያልከው ንገረን፣ በእውነት እስቲ ጥያቄ ነው ማለት ነው። እኔ በጣም ነው የደበረኝ። የኔ እናት አሳዘነች፣ ልቧ ተሰብሯል። ባይዛዊ በእውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እንደዚህም አትሆነው። እንደዚህ ስትሆኑ አያምርም። ስትስቅ ፏ ድምቅ ስትሉ ነው የምታምኑት። ይቺ ደግሞ ጋጠወጥ ቃጭ ኖ ማለት ነው፣ ከመሀላችሁ አስወጧት። እውነት አልጠቅማችሁ እምላችሁ ነገር ይሄን ነው ማለት ነው። ወደ ራሳችሁ ተመለሱ፣ ወደ ራሳችሁ ተመለሱ። እሺ ው እና እምዘቀዝቁም አላችሁ፣ ሞቱ ሞተ የምትሉም አላችሁ፣ ብሩክን ማለት ነው። ሀይሚን ሞተች የምትሉ አላችሁ። ስነ ስርዓታችሁን ያዙ። ለራሳችሁ ያርግላችሁ። እሺ፣ አዎ፣ ለራሳችሁ ያርግላችሁ። ሀይሚ አሞትም፣ ብሩክ አይሞትም። ሀይሚና ብሩክ አንድ ናቸው። ሲታረቁ ምን ይወጣችኋል? ምን አይወጣችሁም። ምክራችሁ ማጨብጨብ ማጨብጨብ፣ ወይ ኮሜንት። ነፍሳችሁ አይማርም ደግሞ ኮሜንትሮች ማለት ነው እንዴ! ስነ ስርዓታችሁን ያዙ። ተማሩ እንጂ ከድሮ ተማሩ። ስራ እንደሚሆን እያወቃችሁ ስድብ ስድብ ስድብ እኝኝ ሲያስታስጣሉ፣ በእውነት ስራ ነው የሚሰሩት። ሀይሚም ወረዳ ስተመለሽ፣ ብሩክም ወረዳ ስተመለስ፣ በቃ ሰው ሀይሚ እንደምትቀናበሱ ሲ የታወቀ ነው። ለምንድነው? ስለምታፈቅረው፣ ስለምትወደው ማንም እንዲነካባት አልፈልግም። ሀይሚ የራሷ ብቻ ብሩክ ነው። በስ ብሩክ ደግሞ አንተ እያጠፋህ ነው ጥፋት፣ እውነቴ ነው። ዛሬ ጸጉሯን ስትይዛት አንተ ዝም ብለሃል። አስመሳይ ናት ስትላት ዝም ብለሃል። ምንድን ነው ለምን ለምን ጸጉሯን አንገቷን ንቅ አታረጋት? የሚችኛዋን ሰው በእውነት በጥፊ ብታጋጭልን። አንተ ደግሞ ዝም ብለሃል። በጣም ነው የሚደብረው። በጣም ማለት ነው። አንተ ነው ጥፋተኛው። ዝጋ ማለት ነው። እሷ እንደዚህ ስትመታ እንደዚህ ስትገለመጥ አንተ ዝም ማለትህ በጣም ነው ያሳዘንከኝ። በጣም ማለት ነው። በጣም ነው የሚደብረው።